ከግንዛቤ ማሽቆልቆል ይከላከላሉ፣ እንዲሁም ደግሞ የማስታወስ ትኩረትና የአእምሮ ግልጽነትን ይጨምራሉ ማለት ነው። ምግብ በአንጎል ላይ የሚያሳድረው ተጽዕኖ እንዴት እንደሆነ ልንገራችሁ። አንጎል ከዕለታዊ የኃይል ፍጆታችሁ ከ20 እስከ 25 ፐርሰንቱን ይጠቀማል፣ በዋነኛነት በጉልኮስናም ፋቲ አሲድ መልክ። ንጥረ ምግቦች የአንጎል ተግባር በተለያዩ መንገዶች ይነካሉ። የአንጎል ሴል መዋቅሮች ኒውሮኖችን እናም ሲናፕሶችን መገንባት፣ የኒውሮ አስተላላፊዎችን ለስሜት ለማደረት ውስታ እናም ለአስተሳሰብ ማምረት መርዳት፣ የእብጠት ወይም ደግሞ የኢንፍላሜሽን እናም የኦክሳይድ ጭንቀትን መቀነስ፣ ወደ አንጎል የሚሄደውን የደም ዝውውርን በማሻሻል ረገድም ይሰራሉ ማለት ነው። ታዲያ የማስታወስ እናም የአንጎል ተግባርን የሚያሳድጉ መመገብ ያለባችሁን ስምንት ምግቦችን በዝርዝር ልንገራችሁ። አንደኛ ቅባታማ አሳ ወይም ደግሞ ፋቲ ፊሽ የምንላቸው ነው። እንደ ሳልመን፣ ሰርዲን እናም ማካሬል የምንላቸው ፋቲ ፊሾችን መመገብ አለባችሁ። እነዚህ ቅባታማ አሳዎች በኦሜጋ ስሪ ፋቲ አሲድ፣ በዲኤችኤ እናም በኢፒኤ የበለጸጉ ናቸው። እነዚህም የአንጎል ሴል ሽፋኖችን ለመገንባት እናም ሲናፕቲክ ፕላስቲሲቲን ይረዳሉ። ዲ ኤች ኤ በአንጎል ሴሎች ውስጥ ካለው አጠቃላይ ስብ ውስጥ 25 ፐርሰንት ያክሉን ይይዛል። የማስታወስ ችሎታን ትምህርትንና ስሜትንም ያሻሽላል። የአልዛይመር በሽታ እና በእድሜ ምክንያት የሚከሰተውን የግንዛቤ ማሽቆልቆል ስጋትንም ሊቀንስ ይችላል። የተጠበሰ የተጋገረ ወይም ደግሞ በእንፋሎት የበሰለ ቅባታማ አሳን በሳምንት ከሁለት እስከ ሶስት ጊዜ ተጠቀሙ። ሁለተኛ ደግሞ ጥቁር ቸኮሌት ነው። 70 ፐርሰንት የኮኮዋ ይዘት ያለው ጥቁር ቸኮሌትን መመገብ ነው። ጥቁር ቸኮሌት ፍላቮኖይድ፣ ካፌንናም አንቲኦክሲዳንቶችን ይዟል። ስሜትን፣ ትኩረትንናም ወደ አንጎል የሚሄደውን የደም ዝውውርንም ያሳድጋል። ቢያንስ 70 ፐርሰንት ኮኮዋ ያለውን ጥቁር ቸኮሌት ትምረጡ። መጠነኛ አጠቃቀም፣ በቀን ቢያንስ ከ1 እስከ 2 ትናንሽ ቁርጥራጦችን ተጠቀሙ። ሶስተኛ፣ ብሉቤሪ ነው። ብሉቤሪ በአንቶሲያኒን የበለጸገ ሲሆን ይህም ኢንፍላሜሽንን የሚቀንሱ እናም የአንቲኦክሲዳንት ባህርያቶችም አሉት። በአንጎል ሴሎች መካከል ያለውን ግንኙነትን ያሻሽላል። ፕላስቲክነትን፣ አንጎል አዳዲስ ግንኙነቶችን የመፍጠር ችሎታውን በመጨመር የማስታወስናም የመማር ሂደትን ያሳድጋል። አንጎልን ከኦክሳይድ ጭንቀት ይጠብቃል፣ እናም የአንጎል እርጅናንም ሊያዘገይም ይችላል። ትኩስ ወይም ደግሞ የቀዘቀዘ ኦትሜል ወይም ሰላጣ ውስጥ ጨምራችሁ ብሉቤሪን ተጠቀሙ። አራተኛ ቱሜሪክ ወይም ደግሞ እርድ ነው። እርድ ውስጥ ኩርኩሚን የሚባል ውድ ስላለ ማለት ነው። እርድ እንግዲህ ኩርኩሚን የተባለ ውድን ይዟል። እሱም የደም አንጎል መከላከያን ማለፍ የሚችል እናም ኃይለኛ አንቲኢንፍላማቶሪ እናም የአንቲኦክሲዳንት ጥቅሞችም አሉት። የብሬን ደራይቭድ ኒውሮትሮፊክ ፋክተር ደረጃዎችን ይጨምራል። ይህም የአንጎል ሴል እድገትን እናም የማስታወስ ችሎታን የሚያሳድግ የእድገት ሆርሞን ነው። የመንፈስ ጭንቀት እናም የአልዛይመር ምልክቶችንም ሊያሻሽል ይችላል ስሜትን እናም የግንዛቤ ተግባርንም ያሳድጋል በተለያዩ ምግቦች ውስጥ ጨምሮ ወይም ደግሞ ከቁንዶ በርበሬ ጋር እንደ ወርቃማ ወተትን አዘጋጅታችሁ መጠቀም ትችላላችሁ የእርድ ወተትን አዘጋጅታችሁ ማለት ነው ቁንዶ በርበሬ ግን መጨመር ይኖርባችኋል በእርድ ውስጥ የሚገኘውን ኩርኩሚንን ሰውነታችን ይበልጥ እንዲመጥ ማለት ነው አምስተኛ ደግሞ ብሮኮሊ ነው ብሮኮሊ በቫይታሚን ኬ በአንቲ ኦክሲዳንቶች እናም በኮሊን የበለጸገ ነው። በተጨማሪም ኒውሮ ፕሮቴክቲቭ ባህሪያት ያለው ሰልፎራፋን የተባለ ውህድን ይዟል። ቫይታሚን ኬ በአንጎል ሴሎች ውስጥ አስፈላጊ የሆኑትን ስብን ሲፊንጎ ሊፒድሶች እንዲፈጠሩ ይረዳል። የአንጎልን ተግባር ያሳድጋል፣ እናም የግንዛቤ ማሽቆልቆልን ያዘገያል። አንጎልን ከጉዳትናም ከኢንፍላሜሽን ይከላከላል። ንጥረ ምግቦችን ለመጠበቅ በቀላሉ በእንፋሎት የተሰራ ወይም ደግሞ የተጠበሰን ተጠቀሙ። ስድስተኛ የዱባ ፍሬ ነው። ፐምፕኪን ሲርስ የምንለው የዱባ ፍሬ በማግኒዥየም፣ በዚንክ፣ በብረት ወይም ደግሞ በአይረንና በመዳብ የበለጸጉ ናቸው። ሁሉም ለአንጎል ተግባር ወሳኝ ናቸው። ዚንክ ለነርቭ ምልክት ወሳኝ ነው። የዚንክ እጥረቱ ከማስታወስና ከግንዛቤ ችግሮች ጋር የተያያዘ ነው። ማግኒዥየም ደግሞ ከመማር እናም ከማስታወስ ጋር ያለውን ግንኙነትን ይረዳል። መዳብ ደግሞ ኒውሮ ትራንስሚተር ተግባርን ይቆጣጠራል። ብረት ወይም ደግሞ አይረን ደግሞ በአኒሚያ ምክንያት የሚከሰተውን የአንጎል ጭጋግ እናም ድካምን ይከላከላል። ስለዚህ ጥሬ የተጠበሰ የዱባ ፍሬን ተመገቡ ወይም ደግሞ በሰላጣ እናም በእርጎ ላይ ጨምራችሁ ተጠቀሙ የዱባ ፍሬ ዘርፈ ብዙ ጥቅሞችን ይሰጠናል። አንዱ የማስታወስና የግንዛቤ ተግባርን ያሻሽላል። ሰባተኛ እንቁላል ነው። እንቁላል በኮሊን በአሲታይል ኮሊን ኒውሮ ትራንስሚሰር እናም በቢ ቪታሚኖች የበለጸጉ ናቸው። የማስታወስናም የአእምሮ ተግባርን ይደግፋሉ። ቢ ቪታሚኖች በእድሜ ምክንያት የሚከሰተውን የአእምሮ ማሽቆልቆልን ለማዘግየትናም ከአንጎል መኮማተር እናም ከአልዛይመርስ ጋር የተያያዘውን ሆሞሲስቴን የተባለ ውህድን ለመቀነስ ይረዳሉ። የተቀቀለ ወይም ደግሞ የተጠበሰ እንቁላልን ተመገቡ። የተጠበሰ እንቁላልን ስትጠቀሙ ግን ጤናማ የሆነ ዘይትን መጠቀም ከተቻላችሁ፣ የአቮካዶ ወይም ደግሞ የወራ ዘይትን ብትጠቀሙ መልካም ነው። ስምንተኛ ለውዝ ነው፣ በተለይ ዋልነትን መጠቀም። እንደ ዋልነት ያሉ ለውዞች በቫይታሚን ኤ በጤናማ ቅባቶች እና በእጽዋት ላይ የተመሰረቱ ኦሜጋ ስሪዎች እንደ ኤኤልኤ የበለጸጉ ናቸው። ቫይታሚን ኢ በአንጎል ሴሎች ላይ የሚደርሰውን የኦክሳይድ ጉዳትን ለመከላከልም ይረዳል። መደበኛ የሎስ ፍጆታ በእድሜ የገፉ ሰዎች ላይ ከተሻለ የአንጎል ተግባር ጋር የተያያዘ ነው። ዋልነትስ አንቲ ኢንፍላማቶሪ በሆኑ ውህዶቻቸው ምክንያት ስሜትንናም ግንዛቤን ሊደግፉ ይችላሉ። በቀን አንድ እፍኝ ወይም ደግሞ ወደ አንድ አውንስ ያክል ዋልነትስን እንደ መክሰስ ወይም ደግሞ በምግብ ውስጥ ጨምራችሁ ለመጠቀም ሞክሩ። ሌሎች ደግሞ የሚያስፈልጉ ንጥረ ምግቦች የምላቸው ቫይታሚን ቢ ትዌልቭ ያስፈልጋቸዋል። ለነርቭ ጤና በጣም አስፈላጊ ነው። ፎሌት ወይም ደግሞ ቫይታሚን ቢናይን ለኒውሮ አስተላላፊ ተግባር በጣም አስፈላጊ ነው። ብረት ወይም ደግሞ አይረን ኦክስጅንን ወደ አንጎል ስለሚያደርስ ማግኒዚየምም ያስፈልጋቸዋል። በነርቭ ስርጭትናም ከመጠን በላይ መነሳሳትን በመከላከል ውስጥ የሚሳተፍ ነው። ስለዚህ እነዚህ ሁላ የማስታወስ እናም የግንዛቤ ተግባርን የሚያሳድጉ ናቸው ማለት ነው። ታዲያ ለአንጎል መወገድ ያለባቸው ምግቦች ደግሞ አሉ። ከፍተኛ የተዘጋጁ ምግቦችን፣ ስኳር፣ ትራንስፋት የበዛባቸው ምግቦችን ማስወገድ አለባቸው የማስታወስ ችሎታን ሊጎዱ ስለሚችሉ ማለት ነው። ከመጠን በላይ አልኮልን ደግሞ መጠቀም የለባችሁም። የአንጎል ሴሎችን ይጎዳል እናም የኒውሮ ትራንስሚተሮችን ይረብሻል። ሰው ሰራሽ ጣፋጮችን ማስወገድ አለባችሁ። በአንዳንድ ሰዎች ላይ ስሜትንናም ግንዛቤን ሊነኩ ይችላሉ። እነዚህን ማስወገድ ያስፈልጋል። በአጠቃላይ ምንም እንኳን አንድም ምግብ ወዲያውኑ ብልህ ባያደርጋችሁም የአንጎል ወዳድ አመጋገብ ግን የማስታወስናም መማርን ያሻሽላል። የረጅም ጊዜ የአንጎል ጤናን ይደግፋል። የግንዛቤ ማሽቆልቆልን ለመከላከልም ይረዳል ማለት ነው። እነዚህን መመገብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬ የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ የማስታወስ እናም የማሰብ ችሎታን የግንዛቤ ተግባርን የሚጨምሩ መመገብ ያለባችሁን ስምንት ዋና ዋና ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ላይክ እና ሼር ሳታደርጉ አትውጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው